ላችሁ በበረሃ እኮ የወሰዳቸው በረሃ በረሃውን እኮ የመራቸው ፍጹም በእሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር። በረሃ ለበረሃ የወሰዳቸው እንዲያሙት አልነበረም። እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብ እኮ የበለጠ እግዚአብሔርን ታውቀዋለህ ስትጠማ እና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል? ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል? ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል? ወገኖቼ፣ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቶሃል? ፀሐይ አንተ ናት? ጨረቃስ መንግስት ናት? ንፋስ ውስጥ የክልል ነው? ውሃ ውስጥ የፌዴራል ነው? የእሱ አደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድነው የምትጠረጥረው? በአንድ ልብስ እንደሚያኖረህ አታምንም? ምናም ነው አንድ ቀን በመና ነው። ብዙ ቀን ሊያኖረን እንደሚችል አናውቅም። ምእመና በተለይ ወጣቶች ስለምትበሉት ስለምትጠጡት፣ ወይ ሰጥቷችሁ ብቻ እኮ አይደለም፣ ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አስብ። እምጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም? እግዚአብሔር አሁን፣ ማመን እኮ ነው የጎደለን፣ ማመን፣ ፍጹም ማመን ወገኖቼ እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍርም? እንኳን ለእኛ ይሄ እኮ ለአዛብ እንኳን ያስፈልጋቸዋል፣ ይላል የሰማይ አባታችሁ። ለአዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ በዚህ ስርቆት ውስጥ በዚህ ንጥቂያ ውስጥ በዚህ መረን የወጣ ህይወት ውስጥ። ለምን ሙሴ ሊሞት ሲላታስታውሱ እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ ዓለቱን እያፈለቀ የሚመግበን ሙሴ ነበረ ወይ? አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም ሰላሳ አራት የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች፣ ስማ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች፣ መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታችህ አሉ ይላል። ያቅፋሃል እኮ ክንዶቹ፣ እንዴት አሳልፎ ይሰጥሃል? መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያህ ነው ነው የሚለው መኖሪያችን እናድርገው። ሌላውን ነገር ሁሉንቶ ንቶ ቢኖራችሁ እንኳን እርሱት ወገኖቼ፣ መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት፣ እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር።